እንደተከፈለ ማለት ነው። እኔ በክ አያምርም በዚሁ ላይ ሰላም ሰላም ውድና የተከበራችሁ ውድ ቻናል የቤተሰቦች እንዴት ናችሁ? ደና ናችሁ? ዛሬም እንደተለመደው አዲስ ቪዲዮ እየላችሁ መጥቻለሁኝ። ዛሬ ደግሞ የቅባት አሰራር ነው። ይህም ማሳያችሁ እዚህ ጋር ኒም ቅጠል በደረቁ ማለት ነው፣ ወረቃር ይባላል። እሱን የተወሰነ ተጠቅም ያለሁ። እዚህ ጋር ደግሞ አንድ የሻይ የሾርባ ማንኪያ የሚሆን ጥቁር አዝሙድና ሁለት የሾርባ ማንኪያ የሚሆን አብሽ ተጠቅም ያለሁኝ። እዚህ ጋ ሽንኩርቱን እኔ ከነልላጩን ነው ያደረኩት፣ ማለት ነው። ይህንን ቆዳውንም፣ ሽንኩርቱን መጠቀም ካልፈለጋችሁ እንደዚህ በቆዳው ራሱ መስራት ትችላላችሁ። እኔ ሁሉንም ነው የተጠቀምኩትኝ። አጥቤ ንጹህ ነው ማለት ነው። በዚህ መልኩ እዚህ ጋር ጨምር ያለሁኝ። እነዚህን አንድ ላይ ሁሎችንም ስትጠቀሙ የሁሉንም ጥቅም በአንድ ነው የምታገኙ። ዝንጅብልም እንደዚህ የተወሰነ ተጠቅም ያለሁኝ። እሬት ደግሞ የምታገኙ ከሆነ እሬትም ተጠቀሙበት። በጣም በጣም አሪፍ ነው። እንግዲህ በብዙ ጊዜ እሬት በቤት ስለማገኝ ብዙ ጊዜ ውጭ ቅባትም ስሰራ ትሪትመንትም ስሰራ በጣም ነው የምጠቀመው። እንደምታዩት እሬት ስትጠቀሙ በደንብ አርጋችሁ ካጠባችሁ በኋላ በደንብ ዳርዳሩንና ትኑን በሶፍት ምናምን በ በደንብ ካጠባችሁት በኋላ ቢጫውን ፈሳሽ ማስወገድ አለባችሁ ማለት ነው ሽታ እንዳያመጣባችሁ ቅባቱ ላይ እንደዚህ ሾክሾኩ እንትን ካልኩ በኋላ በትናንሹ ቆርጬ ያው ከአዘጋጀሁት ከበሹ ጋር ከጥቁር አዝሙዱ ጋር ከተለያዩ እንትኖች ጋር ቀላቅዬ ምርጥ የሆነና ለጸጉራችሁ ጥንካሬ ጸጉራችሁን ለማሳመር ጸጉራችሁ በፍጥነት እንዲያድግላችሁ ለማድረግ ይረዳችኋል። በተለይ ደግሞ ፎርፎር ራሱ ለሚያስቸግራችሁ ጸጉራችሁ እየሳሳል አስቸገራችሁ፣ የጸጉር ብዛትን ጸጉራችሁ እንዳይነቃቀል ጥንካሬ እንዲኖረው ያደርግላችኋል። በጣም ምርጥ ነው። የጸጉር ውዛችሁን ራሱ በደንብ አድርጎ ነው የሚያሳምርላችሁ። እንግዲህ እንደምታዩት እነዚህን አንድ ላይ እንትን ካረኩኝ በኋላ እኔ ኮኮናትም ብዙ ጊዜን ያው በወረ ዘይት ነው የምሰራው። እናንተ ኮኮናት ካላችሁ በኮኮናት መስራት ትችላላችሁ። እዚህ ጋር እንግዲህ እነዚህን በዚህ መልኩ እንደዚህ ካዘጋጀው፣ ዝግጁ ካደረጉ በኋላ የምፈጨው ነው የሚሆነው። ብፈጩት ይበልጥ በደምብ አድርጎ ከቅባቶቹ ጋር እንዲዋሃድ ያደርግላችኋል። ሁሉችን ግብአቶች ማለት ነው። ብዙ ጊዜ ያው ሳይፈጭም ይሰራል። ግን ደግሞ ብፈጩት ይበልጥ ይጠቅማችኋል ማለት ነው። እንግዲህ እኔ እፈጫዋለሁኝ፣ የወራ ዘይት ጠቀማለሁኝ። ያላችሁ ይህንን ቅባት ስታዘጋጁ ከመታጠባችሁ በፊት የምትጠቀሙት ቅባት ነው። ብዙ ጊዜ ይህንን ቅባት የምትጠቀሙት ለተታጠቡ ስትሉ ከሁለት ሰዓት ከሶስት ሰዓት ቀደም ምብላችሁ ማለት ነው። ያው ተቀብታችሁ በደንብ አድርጋችሁ ፀጉራችሁን ማሳጅ አድርጋችሁ የምትታጠቡበት በጣም አሪፍ ቅባት ነው። እንደምታዩት እንግዲህ በዚህ መልኩ ሁሉንም ከፈጨው ይሁን በኋላ እንግዲህ እንደምታዩት እንግዲህ እንደዚህ በደንብ አርጎ ተዋህዶልኛል። ይሄንን ራሱ ቅባት ሳታበዙ በትንሹ ብቻ ውሃ ተጠቅማችሁ የቁርንፍድ ውሃ፣ የሩዝ ውሃ አድርጋችሁ ራሱ እኔ ከዚህ በፊት ትሪትመንት የሰራሁትን ቪዲዮ ያለ በጣም ነው የወደድኩት። በቅባትም እንደዚህ መስራት ትችላላችሁ። ያለ ቅባት ደግሞ ለትሪትመንትም መሰራት የሚሆን ነው። በጣም ምርጥ የሆነ የቅባትም ትሪትመንት መሆን የሚችል ነው። በጣም ምርጥ ነው። ጸጉሬን እንግዲህ ተቀብቼ የማሳያቸው በጣም ነው ጸጉሬ የተመቸው እና ያው ከዚህ በፊት ሁሎችንም እኔ እንጠቀማለው። ሽንኩርት በትሪትመንት ሽንኩርት በብዛት ያው በቅባት መልኩ ኔ የተጠቅሜ ያላቅም። ብዙ ጊዜ በትሪትመንት ነው የምጠቀመው። የሬት የዝንጅብል፣ እነዚህ የተለመዱ ነው ሁሌ የምጠቀማቸው ስለሆነ እና ሽንኩርት ግን እንደዚህ በቅባት መልኩ ሙክሬው አላቅም እና በጣም የሚገርም እንትን ይወጣልኝ እና በጣም ነው የወደድኩትኝ። በጣም አሪፍ ቅባት ነው። እንግዲህ እንደምታዩ ስሰሩ ማንኛውም ቅባት ስሰሩ በጣም እሳቱን ማሳነስ አለባችሁ እና ቢያንስ ከአርባ እስከ ሰላሳ እስከ አርባ ደቂቃ ይፈጅባችኋል። ሬቱም፣ ዝንጅብሉም የተለያዩ እንትኖች ስላላቸው በደንብ አርጎ እንትን እስከሚልላችሁ እሳቱን መቀነስ እና በትንሽ አርጋችሁ ከሰራችሁት በኋላ እንግዲህ ይህን የመሰለ ቅባት ወጥቶልኝ በዚህ መልኩ እንግዲህ አጥልየዋለሁኝ ይሄንን እኔ ትንሽ የውሃ ስላለው በደንብ ጨምቅ አርጌ አላጠለልኩትም፣ ምክንያቱም ከቅባቱ ጋር በሚቆይ ሰዓት ስለሚበላሽ ማጥለያው ላይ ያለውን ደግሞ በደንብ ጨምቃችሁ ማለት ነው። ከትሪትመንት በምትጠቀሙ በሚተጠቀሙ ሰዓት በረዶ ቦታ ማስቀምጣችሁ፣ ፍሪጅ ማስቀምጣችሁ፣ ትሪትመንት ስትጠቀሙ መቀላቀልና መጠቀም ትችላላችሁ። መጣል የለባችሁም ማለት ነው እና ይሄን የመሰለ እንግዲህ ቅባት ወጥቶልኛል። በጣም አሪፍ ነው። ብዙ ጊዜ ከውጪ በውድ ዋጋ ገዝተን ከምንጠቀም እንደዚህ በቤታችን ልንታጠብ ስንል ትሪትመንቶችም ሆነ ቅባቶችን አዘጋጅተን በዚህ መልኩ ጸጉራችንን መንከባከብ እንችላለን ማለት ነው። ጸጉራችን ደግሞ እንደ ልጅ ነው፣ እንክብካቤ ይፈልጋል። በደንብ አርጋችሁ ቅባትም ይቀባችሁ ከስር ከስሩ በጣም ለሚነቃቅልባችሁ ጸጉራችሁ ለሳሳ በጣም ምርጥ የሆነ ቅባት ነው። ተጠቀሙ ትላለ ውዶች እንግዲህ እንደምታዩት ይሄን ይመስላል። ሁለት ነው የሆኑልኝ። እየተቀባው ደግሞ የማሳያችሁ ነው የሚሆነው። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ እላለሁ ውዶች። ይሄ ውስጥ ውስጡ እንትን ብሏል። ጫፍ ጫፉ ዘለለው እንኳን ስለተሰራ የሆነ እንትን አላለም፣ ግን ውስጥ ውስጡ ድርቅ ብሎብኛል ማለት ነው። በቁሮፍ ስለ እንደ ተከፈለ ማለት ነው። በከፊሉ በከፊሉ ነው እንትን የምለው ማለት ነው። ልክ ስሰራ እንደ ከፈልኩት ማለት ነው። እንደ ጸጉራችሁ ጸባይ ጸጉራችሁ ሙሉ እንቀብታችሁ ለማበጠር የሚያመቻችሁ ከሆነ እንደዛ ቀቡት። ግን የኔ አሁን የኔ ጸጉር ብዙ ማመቻ አይደለም ማለት ነው። ሙሉ ቀብቼ ሙሉ እንትን ብዬ ሳበጥረው የመያያዝ የመያዝ እንትን ስላለው ፀጉሬ ብዛትም ስላለው የመሰብሰብ ፀባይ ስላለው ፀጉሬ አያምርም። በዚሁ ልታጠብ ስለሆነ ትሪትመንትም አያስፈልገው።

ግማሹን በዚህ መልኩ ቀብቼዋለሁ። ከዛ ያያችሁትን የወጣው ፀጉር የት አንድ ሁለት ምናምን ነው የተነቀሉ ማለት ነው። ፀጉር ያለው ሁሉንም በዚህ መልኩ እንግዲህ ተለዋለሁ። እኔ ብዙ ጊዜ ስታዩኝ ማለት ነው ጸጉሬ አራት ቦታ ነው እንደዚህ ማለት ለምን ለምን ጸጉሬን በቃ ቅባትም ስቀባ ሆነ እንደዚህ ሆነክ ነገር ስሰራም ሆነ በጣም ይሰበሰባል። ለማበጠር አይመቸኝም። ለኔ ይሄ አራት ቦታ ለማበጠር በደንብ አድርጎ ሳይያዝ ማለት ነው ለማበጠር በጣም ስለሚያመቸኝ ብዙ ጊዜ በዚህ መልኩ ነው። ታጥቤ ራስ ስወጣ በዚህ መልኩ ነው አራት ቦታ ሰርቼው መወጣና የሆነ ጥቅል ጥቅል ማለት ነው አድርጌው መወጣና እኔ ስለሚያመቸኝ በጣም ምርጥ ቅባት ነው። በዚህ መልኩ ሞክሬው አላቅም ነበረ። ማለት እንደዚህ ባጠቃላይ ሁሉንም አንድ ላይ ማለት ነው እና በጣም ምርጥ ቅባት ነው። በጣም ፀጉር የሚያፍታታልኝ የሰሊጥ ፈሳሽ ቅባ እቀባ ነው እና ይሄ ደግሞ ሰሊጥ የለውም። ያዋብሹ በጣም ርጥ ስለሆነ በባዮቲን በፕሮቲን ሁሉም ፀጉር እንግዲህ በጠ መጣ ፀጉር ማለት ነው። ይሄንን እንግዲህ በደንብ አድርጌ አንድ አስራ አምስት ደቂቃ እስከ አስር ደቂቃ የሚሆን ማሳጅ ካረግኩኝ በኋላ እንግዲህ ጥቅልል አድርጌ በላስቲክ ሸፍኜ ከሁለት ሰዓት በኋላ የምታጠበው ነው የሚሆነው ማለት ነው። በስነ ዘው ሁሉንም በስርዓት ነው የቀባሁት። አፍታተቻቸዋለሁ፣ እንደምታዩት ለስለስ ብሎ ማለት ነው። በጣም ነው የምትለው የሚለው ማለት ነው። እስከ 3 ሰዓት እኔ ከዛም ላይ አቆየዋለሁ። እስከ 3 ሰዓት አስቀምጭ። ከዛም በኋላ የምታጠበው ነው የሚሆነው ማለት ነው። እንግዲህ በጣም አሪፍ እና በጣም ምርጥ ቅባት ነው። ሰርታችሁ ተጠቀሙ እላለሁኝ። በሌላ ቪዲዮ እስከምንገናኝ ቸር ያገናኘን እያልኩኝ በዚሁ ሰናበታችኋለሁ። ባይ ባይ።